የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል ሬድዋን ሁሴን ሱዳን ሰላምና መረጋጋቷን ለማረጋገጥ ለምታደርገው ጥረት ኢትዮጵያ የማይናወጥ ድጋፏን ትቀጥላለች አሉ። በብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል የተመራ ከፍተኛ የልኡካን ቡድን የጠቅላይ ሚኒስትር ዶክተር ዓብይ አህመድ መልእክትን ለሱዳን ጀነራል አብዱልፈታ አልቡርሃን አቅርበዋል። መልእክቱን ያቀረቡት አምባሳደር ሬድዋን ሁሴንና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ በፖርት ሱዳን ነው። በፖርት ሱዳን ደማቅ አቀባበል እንደተደረገላቸው የገለጹት የልኡኩ መሪ ሱዳንን ሰላምና መረጋጋቷን ለማረጋገጥ ለምታደርገው ጥረት ኢትዮጵያ የማይናወጥ ድጋፏ እንደምትቀጥል በአጽንኦት ገልጸዋል።